ስሚ ይው ቲቪ ላይ እንደምናያቸው በአንድ ትፋሽ ብዬሽ፣ እታይ ሰፈር እንዳላስገባሽ። ዛሬ አደይ ወደ ክፍለ ሀገር ወደ እናቷ ጋ ሄዳለች። አሸናፊና ብርሃኔ በቃ ሁሌ ይጨቃጨቃሉ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በአለም ዳርቻ የምትገኙ የነጆም ኩኪንግ ቤተሰቦች ሰዎች ደህና ናችሁ ወይ? ዛሬ ሰራተኛዋ አደይ ክፍል 59ን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። አደይ ከእናቷ ጋር በመሄዷ ደስተኛ ናት። እናቷም ሲያስ ልጇን ስታይ በጣም ደስ ብሏታል። ብርሃንም ከመንገድ ነው የተቀበለቻት። እህቷ እንዴ እናቴ የቲዳ ነው አንቺ የምትቀበይኝ ትላታለች። እማየማ አንቺ ተቀባያት ና የቤቱን ሞቅ ሞቅ ላድርገው ብላ እንጨት ልታመጣ ሄዳለች፣ ትላታለች። በደስታም ትቀበላታለች። ወደ ቤትም ሄዳለች። መንገድ ላይ ድንገት እናቷ እንጨት ተሸክመው ሲመጡ አደይ ታያቸዋለች። ትሮጣለች። ወይኔ ማዬ፣ ወይኔ ልጄ! የእናትና የልጅ ፍቅር ደስ ብሏቸዋል። ዛሬ ልጄ፣ እንኳን ደህና መጣሽልኝ። ብዙ እንቅልፍ አልተኛም፣ ምተኛ ሁሉ ቅዥት ነው ትላለች እናት። ብርሃኔም እንደ እህቴ አደይ አንቺ በመኖሩ ሽከው ነው ብዙ ነገር እየሰራ ያለውት እየተማርኩ ያለውት ታምሜ ዳንኩት። እርስ በራሳቸው እየተመሰጋገኑ ነው። ብርሃንም ውሃ ልትቀዳ ወንዝ ሂዳ ትዘፍናለች፣ ትገጥማለች። አሸናፊም ከኋላ ሆኖ ያዳምጣታል። በመጨረሻም እንደ የዛሬው ግጥም ደግሞ በማለት ከኋላዋ ቆሞ ያናገራታል። አንተ ኮቴ የለህም? ምን ነው መጥቻለሁ አትልም እንዴ? ትለዋለች። አይ የዛሬውን ግጥም እያዳመጥኩ የዛሬው ደግሞ ይለያል ትለዋለች። እና ዛሬ ምን ስራ የለህም? በማለትም ትጠይቀዋለች። አይ እርሻውዬ ነው ጨርሻለሁ፣ አሁን በሬዎቹን ላደርስ ልሄድ ነው ይላታል። ምን በሬዎቹን ታደርሳለህ በዛ ሰበብ እነ ጀሪ ጋር ልትሄድ ነው ትለዋለች። ብርሃኔም እንዴ ጀሪ እኮ በጀሪ አትምጭብኝ ይላታል። ጀሪኮ በዱቄታ ዱቄት ነው ያለችው። እንዴ እንደኔ ውብ ሆኖ የተፈጠረ የለም ትላለች ብርሃን። ይሄ ቅናት ነው ይላታል። የአደይ እናትና አደይም ቁጭ ብለው ብርሃን የቀረች ምን ሁና አይሆን ትላለች አደይ። አይ ይህን ጊዜ ኮ አሸናፊን አግኝታው ከሱ ጋር ስትጨቃጨቅ ስታወራ ሲጎናተሉ አምሽታ አምሽታ ነው የምትመጣው፣ ትላታለች። እንዴ አሁንም ይጎናተላሉ ደግሞ አሸናፊ እስካሁን እዚህ ነው እንዲ፣ ትላታለች። አሁ እሱ እዚ ሆነ ያለው እናቱ ትመርቀዋለች። የኔንም እርሻ እናቱንም የሚያርሰው እሱ ነው ይሏታል የአደይ እናት። ብርሃኔም ለአሹ ትለዋለች፣ ስማኝ እህቴ መታለች። ለአንድ ሰው ትንፍሽ እንዳትል ትለዋለች። አይኔ፣ ምንም ትንፍሽ አልልም ይላታል። በቃ በኋላ መጥቼ አያታለሁ። ግን እንዴት ሆናለች? ወፍራለች? ቆንጆ ሆናለች? በማለትም ይጠይቃታል። የእኔ እህት መጀመሪያም እኮ ውብ ናት ትላለች ብርሃን ብርሃንም ወደ ቤት ተመልሳ ስትመጣ አደይ ከእናቷ ጋር ታወራለች። እንዴ ስናወራ ስላንች ነው እየደረስሽው፣ ይሏታል። ምን ሆነሽ ቆየሽ በማለትም ትጠይቃታለች። ይህ አሸናፊና ትላለች። የአደይ እናቱም እኔ ያላልኩሽም ልጄ ይላሉ። አደይም እናቷን እግሯን ታሻለች። ልጄ በፊትም እኮ እግርሽን ካላቸው ብዙ ነገር የምትየው አንቺ ነሽ እያሉ እናቷ ይመርቋታል። የወደፊት ህይወቷም እንዲያምር እንዲሰምር ይመርቋታል። እንዴ እማዬ፣ አሚን፣ ምን አድርጌልሽ ነው ግን እኔ ማስበው ውስጤ በጣም ብዙ ነው ለአንቺ ትላታለች። ከዚህ በላይ ሆን ታደርግ ልጄ፣ ያው እንደፈለግን እየለበስን እንደፈለግን እንደላቀሽ እኮ የያሽን አንቺ ነሽ ይላሉ። አይ እናቴ፣ አንቺን ከትዳርሽ በእኔ ምክንያት ተፋተሽ፣ ተሽከመው ጎጆ እዚህ ደሳሳ ጎጆ ስላየሁሽ በጣም ከፍቶኛል ትላታለች አደይ። ምንም ችግር የለውም ይላሉ የአደይ እናት። ይልቁንስ እኔ ምልሽ በፊት ምንም የምትደብቂኝ ነገር የለም። ያየሽውን ሁሉ ስትወጪ እንደዚህ እንትናጎነ ተለኝ እያልሽ ታወሪ ነበረ። አሁን ከተሜ ሂደሽ ከመጣሽ ምን አዲስ አለ ይላሉ የአደይ እናት እማዬ ደሞ ትላለች አደይ ብርሃኔም እኔ ኮ ለህክምና የወሰርሽን ጊዜ አይቻለሁ ባርኮቱና ዴቭ በስስት አይን ያውሻል ትላለች አረ ዝም በይ ትላለች አደይም በማፈር አይ ልጄ እነዚህ ወንድማማቾች ናቸው እንዴ ይላሉ የአደይ እናት አይ አይደሉም ትላለች አደይ እኔ ምልሽ ከዚህ በኋላ የራስሽን ህይወት መኖር አለብሽ እኔ ኮ አንቺ እድሜ አንቺን ወልጃለሁኝ ይላሉ የአደይ እናት። ደግሞ የፈለግሽውን ምርጫሽን ነው የምትኖሪው ይሏታልም። ሊዲያና ዴቭም ያወራሉ። ምንድን ነው እስካሁን የአደይ ፍቅር በቃ እንዲህ አደረገ ትለዋለች። በቃ ማሰቢያውን ሁሉ አደይ አብራ ወሰደችው አይደል? በማለትም ታናደዋለች ሊዲያ። ዝም በይ በቃ ይላታል ቤዛና ፍቅርም ተፋጠዋል። ባርኮትም ቤዛን እናትሽንና ወንድምሽን ካላገኘኋቸው፣ ካላወራኋቸው በአራጣ ተይዘናል የምትይውን ብር ልሰጥሽ አልችልም። ኤላም ሊረዳሽ የሚችለው እናትና ወንድምሽን እና አራጣ አበዳሪዎቹን። አገኝተን ስናዋራቸው ነው ይላታል። የዚህን ያክል አላምንሽም ብትለኝ እኮ ይቀለኛል ትላለች ቤዛም። እንደሱ ማለቴ ሳይሆን በቃ ይሄ መሆን ስላለበት ግድ ነው ይላል ባርኮት። ቤዛም ፍቅርን በመሄድ ለመሆኑ አዲሷ ሰራተኛ መቼ ነው የምትመጣው? የምትንከባከበንማ የምትንከባከበንንማ አባራርሻት ትላታለች። ከዚህ በኋላ ሰራተኛ የለም። ራስሽ ስሪ ትላታለች ፍቅር። ቤዛም በጣም ትናደዳለች። በጣም ከፍቅር ጋር ይጨቃጨቃሉ። ሊዲያም የዚህ ቤት ሴቶች ምንድን ነው መጨቃጨቅ ስታስጠሉ ትላቸዋለች። ዴቭም ወደ እነ ኤላ ቤት ሄዷል። ኤላ፣ ለምለም የለችም በማለት ይጠይቀዋል። ለምለም መኝታ ክፍል ልረፍ ብላ ገብታለች ይለዋል። እሺ፣ አደይስ? በማለት ይጠይቀዋል። ዴቭ ይቅርታ አደይ እኮ ከእናቷ ጋር ተመልሳለች በማለት ይነግረዋል። ዴቭም ይደነግጣል። በቃ ሄደች ትዎችኝ? በማለትም ይበሳጫል። አዎ ይለዋል። ለምለምም ትመጣለች። ለምለም፣ በቃ ትታኝ ሄደች በማለት ይነግራታል። አዎ፣ አንተም እኮ ልትረዳት አልሞከርክም እኔ ብዙ ረዳታለሁ ግን እስከ ዛሬ ብዙ ነገር ታግሳለች። እንዴት በትንሽ ነገር ትበሳጫለች? እንዴት በዚህ ይላታል። በጣም ትዕግስት ሲበዛም እኮ አንድ ቀን ይሰለቻል። አንድ ቀን ትዕግስትን ታጣለ። ይቅርታ ከማንም የበለጠ አንተ አስቀይማታል ትለዋለች ዴቪን። ብርሃኔ ነይ ወደ ውጪ ውጪ አየሩን እዩ፣ ትላታለች። ባክሽን ልጄ አዳራሽን አየ- ሰው እንዳያያት በሉ ሂዱ፣ ይላሉ የአደይ እናት። ወተውም ያወራሉ እኔ ምልሺ አባቴ ስለሚድረኝ ሰው አልሰማሽም፣ የምታውቂው ነገር የለም ትላታለች አደይ ብርሃኔን። ባለፈው ከገበያ ስመጣ ነይ ብሎ ታክሲ ውስጥ ገባን እና ስላንቺ ሊያወጣጣኝ ሞከረ እኔም የዋዛይቶ አይደለሁም እና አልናገርኩትም ትላታለች እሱ ሰውዬ ግን እናቴን ካለ ባል አስቀረ እኛን ካለ ትምህርት ምንድን ነው ኑሯችንን ሁሉ አመሰቃቀለው ትላለች እንደዛ እያወሩ ድንገት አሸናፊ ይመጣል አሸናፊ ጋርም ሰላምታ ከተለዋወጡ በኋላ አሸናፊና ብርሃኔ ጭቅጭቃቸውን ቀጥለዋል